ሰላም ሰላም፣ ጓደኞች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? በአለም ዙሪያ ማለት ነው የተወደጅ በሙሉ ሰላም ብያለሁ። ሰላማችሁ ይብዛ። ዛሬ ሳሎና ነሺፍ ነው የምሰራው ማለት ነው። እንዴት እንደምንሰራ እናያለን። ሽንኩርቱን አዘጋጅቼ ነው የመጣሁት ማለት ነው። ቃሪያ እንደዚህ ነው። ነሺፍ እሰራለሁ። ነጭ ሽንኩርት ቶም ናቸው። እዚህ ዘይት ጥንትን ብያለሁ ማለት ነው። ዘይቱ ሽንኩርት በጠበስኩበት ነው ማለት ነው። ይሄ ድንች ማዶሮ ዶሮ በጠበስኩበት ነው ሽንኩርቱን የምጠብሰው ማለት ነው። እንደምታውት የስድን ዝብልጅ ጠብሼ አስተካክያለሁ። ይሄ በእንጃ ነው ማለት ነው። ካሮት ነው ዛህራ ዛህራና በጣጥ ነው ማለት ነው። ዶሮ በጣጥ መጀመሪያ ዶሮ ጠብሼ ነው አሳፈዙን የጠበስኩት ማለት ነው። ጣሙ ቆንጆ ማለት ነው ውዶቼ ዶሮ የጠበስኩት ዶሮ ይሄ ጋ ነው አለ ማለት ነው ተዋደድ የጠበስኩት ዶሮ ይሄ ይሄና አስጋ ማለት ነው። ዶሮ እንጠብሽ ታገርቱ እንጠብሻለሁ። አሁን የጠበስኩበት ዘይት ነው ዘይቱ እንዴት አጥልሌ ነው ማለት ነው። የጠበስኩበት አጥልሌ ነው ይሄ ይዘህ አድርጌ ማለት ነው። አያችሁት፣ አድር ይሄ የተጠበሰበት አጥልሌ መጥበሻው ደሞ ነው ማለት ነው። እንደገና እንት ያልኩት ምክንያቱም ዶሮ የተጠበሰበት እንት ያለበት ይሄን ተቋቋፍ ነገር ነው ስላለው አጥልልኝ ነው ማለት ነው። እና ይሄን ይመስላል አብረን እንሰራለን እንግዲህ ማለት ነው። ነጭሩ ሰርቻለሁ ነጭሩ ዜም ሰርቻለሁ ብለሽ ነው። ከነጭሩ ጋር ነው ሳሎና ነሺፍ የሚሰራው፣ እንዴት እንደሆነ ማለት አዎ። እና ደግሞ ላይክ እና ሰብስክራይብ ማድረግ አትርሱም። አበረታች የተጎኑ የሆኑት አዳዲሶችም ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንሆናለን። አብረን እየተደጋገፍን ወደፊት እንጓዝ ማለት ነው። ተጋዳጅስ እና ተጋጋዝ ሁላችንም ማስተካከል ማነጣጥበት ምክንያት የለም

አንድ ባንኪያ ካዘማት ጨመርኩኝ፣ ቲማቲም በዚህ ማለት ነው። ትንሽዬ ሙቁ ጨመርኩ ማለት ነው። ትንሽዬ ሙቁ ጨምር ያለው በዚህ ማለት ነው። ዝንጅብል ልጨምር ያለው እንዳያችሁት ይሄ ቅመማ ቅመም ነው፣ ጨምራለሁ ማለት ነው። ባህራት መሸፈሎች ናቸው ማለት ነው። ከሁሉም ትንሽ ትንሽ ያንድጅ ስለሆነ በደንብ አበስለዋለሁ ማለት ነው። ከምን ጨምራለሁ? ከዛ ይብሳልና ዶሬ ጨምራለሁ ከስኩትን ማለት ነው። ነጭ ሽንኩርቴን እንጨምራለሁ ለጣሙ አሁን ላይ ቆንጆ የሆነ ማለት ነው። አንድ ላይ ከተቀላለ ላይ ቢገባ ጥሩ ነው። አሁን የጠበስኩትን ዶሮ ይጨምራለሁ ማለት ነው። ኮፒቴ ይበስሎልኛል። አሁን ትንሽ ዶሮ ይተከተትልኛል ማለት ነው። ትንሽ ይበሳል ጣብሸዋለው፣ ግን ከዛ ታካኬ የሚጨምረና ከድነዋለው ማለት ነው። ወዶች አሁን ጥንትን እንጨምራለው የሰራሁትን የጠበስኩትን ማለት ነው። ያቸው በዚህ መልኩ ጨምሬ ያለሁ ማለት ነው። አሁን ትንሽ ብቻ ነው የሚፈልገው መጨረሻ ላይ ውስብራ ጨምሬ አዋጣዋለሁኝ። ዶሮም ስለተጠበሰ ድንቹም፣ ሁሉም ስለተጠበሰ ምንም እሳት ያስፈልገው ማለት ነው። ቆልቱን ማቁላድ ይቻዋለሁ። ጣሙ በጣም ቆንጆ እና ጣፋጭ ነው። ሰርታችሁ ሞክሩት። እንዳልኳችሁ በጠበሳችሁበት ሴት ዶሮ ብትሰሩት ማለት ነው። በጣም ሆኖ የምትሉት ማለት ነው። ሰርታችሁ ሞክሩት። ትንሽ እንትን ይበልና ትንሽ ውስብራ ጨምር ያወጣዋለሁ ማለት ነው። ለንሳ ነው። ከነጭ ሩዝ ጋር ሞክሩት። ቆንጆ ነው። ትወዱታላችሁ። ላይክ ማድረግ አትርሱ። አዳዲሶች ደግሞ ከተሰጠሙ ማለት ነው። ወጥቶ ይለፋለ ላይ ሰራት ነጭ ሩዝ ማለት ነው። እንዳልኳቸው ውሃ አልጨምርም። ናሸፍ ነው መሰራው ማለት ነው። ስብራይን ጨምራለሁ፣ አጠፋዋለሁ ማለት ነው። እንደምታውቁት ይሄ ቦስ ገባ ነው ማለት ነው። ከዛ ሳጥን አጣፋውለው ለካቲ ፌስት እንትኔት ኩት ፍሪዝ ከባ ነው ማለት ነው። ፍሪዘር ነው ማስቀምጣው እንደምታውቁት ነው። ጓደኞቼ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አበረታቱ፣ ተጎን ሆኖ ስሩና ሞክሩት፣ ትወዱታላችሁ። በጣም በጣም ቆንጆ ነው ማለት ነው። በጣም ተወዳጅ ነው ከነጭ እሩዝ ጋራ እና ሽፍት ሳሎና ይባላል ማለት ነው። እና ይህን ይመስላል። ላይክ ማድረጋችሁን አትርሱ፣ አበረታቱ። እንሄዳለን፣ ውዶች። አመሰግናለሁ፣ ጨርሻለሁ። ባይ ባይ። ላይክ ማድረጋችሁን አትርሱ፣ ቤተሰብ ሁኑ። አጠፋዋለሁ ማለት ነው።